የሁሉም ነገር ሴንተር ነው፣ ማዕከል ነው። ለእውቀት ማለት ነው መንሸራሸረ በፈጣሪ የተሰጡ ሶስት ትልልቅ የማሰቢያ አካላት አሉ። ሰዎች በሶስት መልኩ እውቀትን ሊያውቁ ይችላሉ። አዳም ሲፈጠር ለባዊ ሆኖ ነው የተፈጠረው፣ አስተዋይ ሆኖ ነው። ልብ ተሰጥቶታል። እዚህ የልብ ቀመር የልብ መክፈቻ ኮድ ቁጥር 32 ነው ማለት ነው። እግዚአብሔርን ለማየት የሚቻለው ሰላሳ ሁለቱ ነገሮች ሲሟሉ ብቻ ነው። ይህ ሰው ሁለቱን አይንት አእምሮውን ከተጠቀመ ወደ ላይ እስከ ጽራ ደግሞ ወደ ታች እስከ በርባሮስ መቀመቃት ድረስ የማየት አቅም አለው ማለት ነው። ልብና አለ በደንብ ስናስተውል በ22ቱ አሌፋት ደረጃ ካየን ለ12ተኛ ናት፣ ሴንተር ላይ ናት፣ መካከል ላይ ናት የምትገኘው። ቁጥሯ ደግሞ ወካይ ቁጥሯ በመደበኛው ቅመራ 30 ላይ ነው። አንደኛ መካከል ላይ መገኘቷ ሴንተር ናት ማለት ነው። ልብ የሁሉም ነገር ሴንተር ነው። ማዕከል ነው። ማዕከል ነው ለእውቀት ማለት ነው መንሸራሸረ ምክንያቱም ሴንተር ኦፍ ኢንተሊጀንስ በፈጣሪ የተሰጡ ሶስት ትልልቅ የማሰቢያ አካላት አሉ። አንደኛው ሆድቃ ነው። ሆድቃ በተለይ ኩላሊት ያጤ ሰው እንላለን። ልቡን ያመላለሰው ናላ የወረሰው ወረሰው እንላለን። ስለዚህ ሰዎች በሶስት መልኩ እውቀትን ሊያውቁ ይችላሉ። አንደኛው በኩላሊታቸው ወይም ኢንቲዩሽን ይባላል። ወይም ገት ኢንቲዩሽን ሆድቅ አካባቢ ቀልብ፣ በልብ ከልብ ጋር በእኛ አያይዘው ለይተን ይሄን ብናየው ቀልብ የሚባለው ይሄ ይሄ ምክር ሰጪ በዚህ ነው ኩላሊት ያጤሰው የሚሉት። ለምሳሌ አንድ ነገር ከመንቦልቦሉ ከመንደዱ በፊት መጤስ ይጀምራል። ጢሱ ታየ ይባላል። እዚህ ይሄ ምክር የሚሰጥ ውሳጣዊ ምክር ነው። እዚህ አካባቢ እዚህ ነው ኩላሊት ያጤ ሰውን ከዛ ልቡና ያመላለሰውን ሴንተር ይሆናል ማለት ነው። ልብ እና ናላ የወረደ ሰው ይባላል። መጨረሻ ብሬናችን ያን እውቀት ይይዛል ማለት ነው። ስለዚህ አስራ ሁለተኛ ላይ መሆኗ መካከል እንደሆነች እናውቃለን ማለት ነው። እቺ ሌላው 30 ናት፣ አሃዟ እንደምናቀው ያ አስር ከሀያ ለሰላሳ ላይ ናት ሰላሳ ላይ በደንብ ስንመለከት አዳም የተፈጠረበት እድሜ ወይም አቅም አዳም የምንለው ሰላሳ ነው እንደሚታወቀው ስለዚህ ይሄ ሰው ወይም አዳም ሲፈጠር ለባዊ ሆኖ ነው የተፈጠረው አስተዋይ ሆኖ ነው ልብ ተሰጥቶታል ቃል ተሰጥቶታል እስትንፋስ ተሰጥቶታል እና በነፍሱ ለባዊ አስተዋይ እዚህ ነው ሰዎች አቅም አዳም ሲባል ሰላሳ አቅም ሔዋን ሲባል 15 ስለዚህ የለተራ አስራሁለተኛ መሆኗ ሴንተር መሆኗን ያመለክታል። የእውቀት ማዕከል መሆኗን ያመለክታል። ሰላሳ አሀዝ መያዟ ደግሞ በደንብ አድርገን ካስተዋል ነው አቅመ አዳም የሚባለውን ለባዊ ሆኖ የተፈጠረውን መምህር እንዲሆን የላሜድ ስልጣን የተሰጠው አዳም መገኘቱን ያመለክታል ማለት ነው። ይሄ ነው፣ ለዚህ ነው በኦሪቱም ዘመን የመገናኛው ድንኳን ላይ ስራ የሚጀመረው ከ30 ዓመት በላይ ነው። ልክ 30 ዓመት ሲሞላቸው ክህነት ያገኛሉ አገልግሎት ይጀምራሉ። ስለዚህ ሰላሳ የማስተማር ጅማሮ ነው። አብዛኞቹ ቅዱሳት መጻሕፍት ነቢያት፣ ሐዋርያት ስንመለከት በ30 እድሜያቸው ነው አብዛኞቹ ከ30 በላይ። ስለዚህ ሴንተር ነው ማለት ነው። ይሄ እድሜ ይታወቅ ይገባል። ሌላው ቀመሩ ነው። ቀመሩ ነው። ወደ ቀመሩ ስንመጣ ልብ ለሰላሳ ላይ ነው በ እንደሚታወቀው አበ ሁለት ላይ ነው። ሰላሳ ሲደመር ሁለት ሰላሳ ሁለት ነው። ስለዚህ የልብ ቀመር፣ የልብ መክፈቻ ኮድ ቁጥር ሰላሳ ሁለት ነው ማለት ነው። እንግዲህ ዲ ኤን ኤያችን ሁሉ እኮ የመረጃ ሴንተር እኮ ነው አይደል? በፊደል በቁጥር የተገነባ ነው። ሁሉም ነገር ቁጥር ነው። ቁጥሮች ደግሞ ህግ ናቸው፣ አይሳሳቱም። ሌላ ነገር ሊሳሳት ይችላል፣ ቁጥር ግን አይሳሳትም። ፓተርኑን ጠብቆ ነው የሚሄደው። ስለዚህ 32 መሆኑ ራሱን ችሎ የሚያመለክተው ትልቅ ምስጢር አለ። አንደኛ 12 መሆኑን አይተናል። ወካይ ቁጥሯ 30 መሆኗን አይተናል። አሁን ደግሞ በን ጨምረን ልብ ስንል በሁለተኛ ነው፣ ለ30 ነው። 30 ሲደመር ሁለት 32 ነው። 32 ደግሞ ትልቅ የልብ ቁልፍ ማለት ይቻላል። ሰላሳ ሁለት ለማግኘት በቀላሉ ሀያ ሁለት ሲደመር አስር ነው። ትልቁ ነገር ሀያ ሁለት ሲደመር አስርን ስንመለከት ትልቅ ትርጉም ይሰጠናል። አንደኛ ሀያ ሁለቱ አሌፋት አሉ። የእግዚአብሔር ስሞች ናቸው። ከአ ጀምሮ እስከ ተ ድረስ የወረዱት ማለት ነው። እኛ ሀያ ስድስት ነው። ስለዚህ ሀያ ሁለቱን የእግዚአብሔርን ስሞች በልቡ ነው እንዲይዝ የተፈጠረ አንድ ሰው አለ ማለት ነው። ይሄ ማን ነው? አዳም ነው። ይሄ አዳም አስር ጣቶች ተሰጥተውታል ልክ በአስርቱ ትእዛዛት አምሳል ማለት እንችላለን። አስር ህዋሳት አሉት። ስለዚህ በልቡ እነዚህን የእግዚአብሔር ስሞችን በደንብ ይዞ እንዲያመሰግን ሆኖ የተፈጠረ ፍጡር በመሆኑ ቀመሮ ራሱ ሰላሳ ሁለት ነው። ሃያ ሁለት ሲደመር አስር ያው ለባዊው አዳም ወይም ልብ የተሰጠው አዳም ሀያ ሁለቱን የእግዚአብሔር ስሞችን በአስሩ ህዋሳቱ እንዲጠብቃቸው አሰርቱን ትዕዛዛት በህገ ልቡ ነው በተጻፈ ህግ ሳይሆን በልቡ ነው ህግ እንዲመራበት እንደተሰጠው ያጠይቃል ማለት ነው። ስለዚህ የልብ ቀመር 32 መሆኑ 22 እና 10 የሚሉትን ነገር በደንብ መያዝ ያስፈልጋል። ሌላው ከአዳም ጀምሮ እስከ ያዕቆብ ድረስ ያሉት 22 አባቶች ናቸው፣ 22 ናቸው። እነዚህ 22ቱ አርዕስተ አበው ወይም የአባቶች ቁንጮች የምንላቸው መጽሐፍት ሳይጻፍላቸው አስሩን ትዕዛዛት በልቡ ናቸው ይዘዋል። ህገ ልቡና ነው የሚባለው፣ ህገ ወሪትም አይባልም። እስከ ያዕቆብ ያለው ቀመሩም 32 ነው። እነሱም 22 ናቸው። አስሩን ትእዛዛት በልቡናቸው ጠብቀዋል በተጻፈ ህግ ሳይሆን። ስለዚህ ቀመር ሰላሳ ሁለት ሀያ ሁለቱን አሌፋት በልቡ ለሚጠብቅ ሰው አስር ህዋሳት የተሰጡት፣ አምስቱ የአፍአ ህዋሳት ናቸው፣ አምስቱ የውስጥ ህዋሳት ናቸው። ስለዚህ ሰዎች ሀያ ሁለቱን የእግዚአብሔርን ስሞች አስሩን ቃላት እንዲጠብቁ ሆነው የተፈጠሩ ናቸው ማለት ነው። ይሄ በጣም በጣም ሊጠና ሊታወቅ ይገባል። ስለዚህ ህገ ልቡና ወደሚለው እንሄዳለን ማለት ነው። ሌላው ሀያ ሁለተኛ ፍጥረት ሆኖ የተፈጠረው አዳም ነው። በአዳም ሰዎች ሁሉ አለ። ስለዚህ ሀያ ሁለተኛ ሆነን የተፈጠርን የሰው ልጆች አስር ጣቶች ተሰተውናል። አስር ጣቶች ተሰተውናል። አስር ትእዛዝ በሁለት ጽላት ላይ ተጽፎ ተሰቶናል። በደንብ ማስተዋል ያስፈልጋል። አስሩም ትእዛዝ ደግሞ የተሰቀሉት በእግዚአብሔርን በመውደድ ወንድምን በመውደድ ነው። ልክ እንደ ጣት አስር ነው፣ እንደ ጽላት ሁለት ነው። በደንብ ማስተዋል ያስፈልጋል። ስለዚህ 22 ሲደመር 10 32 ነው፣ የልብን ቀመር ይሰጣል። ሰው 22ኛ ሆኖ ተፈጥሮ 10 የብቃት ደረጃዎች አሉ። ከጽማዌ እስከ ከዊነሳት እሳት እሳት እስከ ማወን ድረስ ሲከፋፈሉም ስጋ፣ ነፍስ ልቡና ተብለው ነው የሚከፋፈሉት። የስጋ ንጽህና፣ የነፍስ ንጽህና፣ የልቡና ንጽህና ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና። ልክ ንጽሐ ልቡና አስረኛውን ደረጃ ላይ ሀያ ሁለተኛው ፍጥረት የሰው ልጅ ማለት ነው። አስሩን እርከኖች አልፎ አስረኛው ላይ ሲገባ ሰላሳ ሁለት ይሆናል አይደል? አንድ ላይ ሀያ ሁለት ሲደመረ አስር ልቡ ንጹህ ሆኖለት እግዚአብሔርን ማየት ይችላል ማለት ነው። እግዚአብሔርን ለማየት የሚቻለው ሰላሳ ሁለቱ ነገሮች ሲሟሉ ብቻ ነው፣ የጥበብ መንገዶች። ስለዚህ ሀያ ሁለቱን አሌፋት የእግዚአብሔርን ስሞች አክብረን፣ በተጨማሪም ደግሞ እነዚህን አስሩን ደረጃዎች፣ የብቃት ደረጃዎች በአጠቃላይ ሰላሳ ሁለቱን መስመር ስንጓዝ ሰው ልቡ ንጹህ ሆኖለት ፈጣሪውን ማየት ይችላልና፣ ልባቸው ንጹህ የሆነላቸው ብፅዋን ናቸው እግዚአብሔርን ያዩታልና የሚለው በጣም ወሳኝ ነገር ነው። ሌላው ዝም ብሎ የተደረጉት ነገሮች እየተደረጉ ያሉት ነገሮች ተራ ግጥጥሞች አይደሉም። ማስተዋል ያስፈለገው፣ ለምሳሌ ቅዱስ መጽሐፍ ለሚያነብ ሰው ለመጀመሪያ ጊዜ ያዕቆብ እስራኤል የተባለበት ምዕራፍ 32 ነው። አሁን ዘፍጥረት 32 ቁጥሩም 32 ነው። ለምን እንደዚህ ሆነ ነው፣ ሰው ኳስቷይ ዝም ብሎ የመጣ አይደለም እና ምዕራፉም 32 ነው፣ ቁጥሩም 32 ነው። ልክ እዛ ላይ ሲደርስ ያዕቆብ ትግል ይገጥማል። ትግል ገጥሞ እግዚአብሔርን ፊት ለፊት አየሁት ሲል ያም ቦታ ጵንኤል አለው ይላል። ጵንኤል እግዚአብሔርን ፊት ለፊት አየሁት ሲል ጵንኤል አለው። በእኛ በአማርኛው ጵንኤል ይላል፣ በእንግሊዘኛው ደግሞ ፒኒኤል ይላል። አሁን ለዚህ ነው እኮ የሳይንስ ሰዎች ይሄ አይን ታይምሮ የሚሉትን የሰውነት አካል ፒኒያል ግላንድ የሚሉት ጵንኤል ፊት ለፊት እግዚአብሔርን ስላየው ረቂቁን ዓለም የምናይበት አይን የሚሉት ፒኒያል ነው። እና ይሄ ሰዎቹ ከበርላለት ከበርላለት ረቂቁን ዓለም ማየት ይችላል ብለው የሜታ የሜታፊዚክስ ሰዎች ይመራመራሉ። ግን ወደ ኢትዮጵያው ፊደል ስንመጣ ግን አምላክን ለማየት መፍቻው ፒኒየል ግላንድ እንዳይደለም ቁልፉ ልብ ላይ ነው ነው። ቀመሩ 32 ነው። ይሄንን ራስ ነው፣ ራስ ቅል ነው እናቀዋለን። እስከል ነው፣ ራስ ቅል ነው። ራስ ቅል ላይ ደግሞ አይን፣ አይምሮ አሉ። እሱም በፊደል ቀ ነው የምናቀው። ከቀ ቀጥሎ ወራ ነው፣ ራስ ነው። ከራስ በፊት ፊደል ቀ ይገጥማል፣ ይመጣል። ቀን ወደፊት ብናየውም ለማስተሳሰር ያህል ነው። ቀጥ ያለው መስመር ነው ሁለት ክበቦች መሀል ላይ ገብተዋል። እነዚህ አእይንተ አእምሮ የሚባሉ ናቸው። ቀኝ አንጎልና ግራ አንጎል ማለት ነው። ሁለቱም አይን ናቸው። በመካከላቸው ግን ቀጥ ያለ ጂኦሜትሪ ወጥቷል፣ ወደ ላይና ወደ ታች አቋርጦ። ስለዚህ ሰው ሁለቱን አእይንተ አእምሮውን ከተጠቀመ ወደ ላይ እስከ ጽራሃርያም ወደ ታች እስከ በርባሮስ መቀመቃት ድረስ የማየት አቅም አለው ማለት ነው። ለዚህ ነው ቀ አሃዙነቱ መቶ የሆነው። ረ ሁለት መቶ ነው። ቀ መቶ ነው። ለምንድነው መቶ የሆነው? መቶኛው ማዕረግ ልብ ነው ማለት ነው። ስለዚህ ሰዎች ልባቸው ንጹሕ ከሆነ አምላካቸው ነው ያሉ። በቃ ስለዚህ የልብ ቀመር 32 ነው። እና ዝም ብሎ 32 የሆነ አይደለም። ለዚህ ነው የግዕዝ ፊደል ረቂቁና አለመ ሥጋንም አለመ ነፍስንም አለመ መንፈስንም ማየት የሚችል ፊደል መሆኑን የምናውቀው። ስለዚህ በተለይ በተለይ ፊደለ ወይም ላሜድ የተባለው ለዚህ ነው ላሜድ መምህርነት፣ እውቀት፣ ጥበብ የሚባለው ከልብ የሚመነጭ ነው። ቀመሩም 32 ነው። ለማስታወስ ያህል ሀያ ሁለተኛ ፍጥረት ሆኖ የተፈጠረው የሰው ልጅ ነው። ሀያ ሁለተኛ ፍጥረት ሆኖ የተፈጠረው የሰው ልጅ አስር ደረጃዎች፣ የብቃት ደረጃዎች አሉት። እነዚያን ደረጃዎች ሲወጣ ንጽሐ ልብ ልብ ላይ ይደርሳል። በቃ አምላኩን ማየት ይችላል። ሁለተኛ ሀያ ሁለቱን አሌፋትና አስሩን ቃላትን ቃላት መጠበቅ ከቻለ አሁንም ልዑል እግዚአብሔርን መመልከት ይችላል። እንደገና ደግሞ በአስርቱ ትእዛዛት አምሳል ደግሞ በሁለቱ ጽላት አምሳል ሁለት ካፍ አለው ካፍ አለው ከከበፊት ለ አይደለም ከከበፊት ለ ነው። መዳፍ ነው መዳፍ ተሰጥቶታል። ሁለት መዳፍ ተሰጥቶታል። የቀኝና የግራ መዳፍ ማለት ነው። ስለዚህ እነዚህ መዳፎች ናቸው እንደ ጽላት ማየት ይቻላል። አስር ጣቶች አሉት እንዳሰርቱ ትዕዛዝ ማየት ይቻላል። ስለዚህ ሰው አስሩን ሕዋሳቱን አምስቱን ሕዋሳት አፍአ አምስቱን ሕዋሳት ውስጥ አስሩን ሀያ ሁለተኛው ፍጥረት ከጠበቀ ልቡ ንጹሕ ይሆንለታል ማለት ነው። ስለዚህ ልብ ማለት ቀመሩ እስከዚህ ድረስ መሄድ የሚችል ነው። ይህን ግን የምናውቀው አሁንም በፊደለ መሰላልነት ነው ማለት ነው። ስምንት ስምንት ስምንትን የበለጠ ያንቡት እኛ እንደዚህ እያብራራ ነው እንሄዳለን እንዳልከው ሰዎች ነፋስ እንደመከተል ነው ህይወታቸው። ልባቸውን ቢከተሉ መልካም ነው። ምክንያቱም የጥበብ መዝገብ ናት እቺ ቦታ ማለት ነው። ለዚህ ነው ጥበብ ከቀይ እንቁ ይበልጣል ይላል ጠቢቦችና፣ ይገርመኛል ይህን ሳስበው። ለምሳሌ አብዛኞቻችን የምንከተለው ገንዘብ ነው የተከማቸው ረቀቶች ማለት ነው። እና አንድ ሰው ሲሞት ግን እገሌ የተባለው ሰውዬ በገሌ ባንክ ውስጥ ይሄን ያህል አካውንት ነበረው ተብሎ አይነገርም። ጥቅም የለውም ማለት ነው። ይሄ ወረቀቱ እስክትሞት ድረስ የሚያገለግል ነገር ነው። ከሞትክ በኋላ ምንም ትርጉም የለውም። ያከማቸው ሚሊየን ይሁን ቢሊየን ይሁን ትሪሊየን፣ ትርጉመ ቢስ ነው ማለት ነው። ይሄ ግን ጥበብን ከተከተል እስከ ወዲያኛው ዓለም ድረስ የሚያሻግር መስመር ነው። ይሄ በጣም ሊሰመርበት ይገባልና ብዙዎች እየተከተልን ያለ ነው ልባችንን ነው ወይስ ኃላፊውን ወረቀት? ይሄም ሊሰመርበት ይገባል። ሌላው ሀሳብ የምሰጠው ምንድን ነው? ሰዎች ባላቸው ነገር መልካም ቢሰሩበት። ለምሳሌ በዚህ መጽሐፍ ውስጥ ያየሁት ነገር ምንድነው? ብዙ ተማሪዎች አሉ መጽሐፍት ማንበብ እየፈለጉ ማንበብ ያልቻሉ በተዘዋወር ኩፓብነት ትምህርት ቤት ሊሆን ይችላል፣ በቀዳማት ሊሆን ይችላል፣ በኤለመንተሪ ሰከንደሪ ትምህርት ቤት ሊሆን ይችላል። እውቀት ጠምቷቸዋል፣ ግን የሚገዙበት አቅም የላቸው እና ባለጸጋዎቹ ለምሳሌ 50 50 መጽሐፍ መቶ መቶ መጻሕፍት እየወሰዱ የራሳቸውን ፊርማ እያኖሩ እውቀትን ለምን አይሰጡም? ባለው ወረቀት የማያልፍ እውቀት ይሄ እኮ ነው። የልባዊ እውቀትን ማሸጋገር ማለት ይሄ ነው። ይሄ ራሱ አልተለመደም እና ሊለመድ ይገባል። በተረፈ ግን እንግዲህ ፊደል ላይ ነው ዛሬ የተመላለስ ነው። ሌሎችን ፊደላት ብንፈልግ አ ብንፈልግ በ ብንፈልግ ገ፣ ሌላ ቀን ደግሞ ገብተን እንመላለስባቸዋለን። በብርሃን መዋቅር ውስጥ የሚል እምነት አለኝ። ግን ልዩ የብርሃን መሰላል ናቸው ፊደላቱ በጣም እና ሰዎች ሲገቡበት ብቻ ነው ያውቁት የሚል እምነት አለኝ። ና ማየትና መቅመስ ይለያያል። የቀመሱት ያውቁታል። ኦረዲ ቁልፉ ተሰጥቷቸዋል። አዳራሹም አለ እልፍኙ አለ። ይክፈቱና ውስጡ ይግቡበት ነው። ሌላ ምንም ልል አልችልም።